ሰላም ሰላም ወደ የሚልካና ቲዩብ ቤተሰቦች ሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላም ሁኑልኝ፣ የፈጣሪ ሰላም አይለያችሁ፣ ሀገራችን ኢትዮጵያን ሰላም ያድርግልን። ለቻናሌ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የቻናሌ ቤተሰብ ሆኑልኝ። ደወሉን በመጫን የምሰራቸው ቪዲዮዎች ቀድሞ እንዲደርሳችሁ የደወል ምልክት ተጫኑልኝ። ዛሬ ደግሞ በጣም ቀለል ባለ ስራ ለየት ባለ ስራ መጥቻለሁኝ የህፃናት ምግብ ነው ማዘጋጀው ዛሬ ደግሞ አሳ በስፒናች እሰራለሁኝ በጣም ቀላል የሆነ ምግብ ነው ያው በሚል ካህና ቲዩብ እንግዲህ አዳዲስ ያልተለመዱ ምግቦችን የህፃናት ምግቦችን የተለያዩ የባህል ምግቦችን ፈጣንና ደግሞ በጣም ቀለል ያለ ስራ ለወንድ ላጤዎችም የሆኑ ምግቦችን ይዤ እየቀረብኩ ነው እንግዲህ ዛሬ ደግሞ ይሄንን ይዤ ቀርቤያለሁኝ። አብረን እንስራው፣ ተከታተሉኝ። አመሰግናለሁ። ይሄው እዚህ እንደምታዩት ያው መጥበሻ ጥጃለሁኝ፣ ሞቆልኛል። ቀድሜ ይላኩሽ ነበረ ዘይት አደርጋለሁኝ። ያው ይሄን ለመስራት ደግሞ እዚህ ስፒናችሁ አዘጋጅቻለሁ። ያው ስፒናችሁን ላሳያችሁ ነው ምን አይነቱ እንደሆነ። የታሸገውንም ማድረግ ትችላላችሁ፣ ይሄንንም ማድረግ ትችላላችሁ። ግን ይሄው ከትፌ አስቀምጫለሁ። አንድ ራስ ነጭ ሽንኩርት። ይሄው አሳ ዋይት ፊሽ ወይንም ባሳ ይባላል እና የተከተፈ ሽንኩርት፣ ቀይ ሽንኩርት ሱ ነው ይሄንን አርሰዋለሁ። ምድጃው የሞቀ መስሎኝ ነበር ትንሽ እንትን ብሏል። ይሄ ሽንኩርቱ እንደዚህ እየበሰለልኝ ነው። አሁን ነጭ ሽንኩርት አደርጋለሁ። ጨፍልቄዋለሁ፣ እንደዚህ ጨፍልቅ አድርጌዋለሁ። ሽታው የበለጠ እንዲወጣ ቃናው ቆንጆ ሆኖ ይወጣል። በጣም አላደቀው እንደዚህ ስላይስ አርጌ ከትፊዋለሁ። እሱን ጨምራለሁ። ግሪን ኦኒየን አለኝ እዚህ ጋር እሱን ሳይበዛ ግማሹ ይሄንን እንደዚህ ከተወልሁኝ ደቀቃ አድርጌ ነው የምከተው። ያው ለልጆች ስለሆነ እስፒናቹን ይጨምራል። የተከተፈውን ስፒናች እንደየፍላጎታችሁ በዛ እንዲለም ከፈለጋችሁ እኔ የተወሰነ እንትን ብዬ ነው መጥኜ ነው። ቢያንስ መጠኑን እንዴት ልግለጥላችሁ? ብቻ የሆነ እናንተ በምትፈልጉት እንትን መመጠን ትችላላችሁ። ደሞ እሳት ሲነፋው ሞተት ስለሚል ብዙም ቢሆን ችግር የለውም። እንደገና ሲበላም ደግሞ ለልጆቹ ጤናማ ስለሆነ ማስል ጤነኛ ስለሆነ በጤናቸው በጣም ቆንጆ ስለሆነ ስፒናች ቢበዛም ችግር የለውም እና ላይ አሳውን እንደዚህ ደቀቃሪ ከተፈትፈዋለሁ። አንዳንድ ልጆች እሺ አይሉም አሳና እንደዚህ ደቀቃሪ ለማጥፋት አለብን። እዛ ስፒናቹ በጣም ሳይበስል አሳውን መጨመር አለብን። አብሮ ይበስል ጥሩ ነው፣ ብዙ ደስ ይላል። ስፒናቹ በጣም አሪፍ ነገር ነው። ከቆስጣ ጋር እንደዚህ ተሰርቶ ሲሰጣቸው ይወዱታል። ነጭ ሽንኩርቱ እንትኑ ግሪን ኦኒየን ማለት ለልዩት ጣዕም ይሰጠዋልና ደስ ብሏቸው ይበሉታል። ያው ከአንድ ዓመት በላይ ያሉ ልጆች ይሄን ቢመገቡት ጥሩ ነው። እንደዚህ ድቅቅ ተደርጎ ተከትፎ ከዛ አብሽ እጨምራለሁ። በጣም ትንሽ ይያብሽ እቺንም የምታክል አብሽ። ግማሽ ማንኪያ ራሱ ያንሳል። ግማሽ ሻይ ማንኪያ ራሱ ያንሳል። ለልጄ እንደዚህ ጥብስ ምናምን ትሰራላችሁ ምንም አይነት ሩዝም ስራና አብሽ እጠቀማለሁ። አብሽ ጥሩ ነገር ነው። እናንተም ብትጠቀሙ በዛ ነው። እንዲህ የለልጄም መመገባት ነገር አንድ አልፎ አልፎ እንደዚህ ሼር አድርጊያችዋለሁ። እንደዚህ ቁርሶች ምናምን እየገባችሁ ማየት ትችላላችሁ። የህፃን ልጅ ቁርስ ሰርቻለሁ ብዙ ቪዲዮ ላይ ያሉ እየገባችሁ ማየት ትችላላችሁ። የህፃናት ምግብ የምትፈልጉ ከዛ ጨው ሳይበዛ በትንሹ መጥነን ማድረግ እንችላለን። ብዙ ጨውም ሲበዛ ለህጻን ጥሩ ስላልሆነ በጣም በትንሹ ማድረግ አለብን። እሺ አሁን በስሏል። ብዙ ሳት አይፈልግም። በዚህ መልኩ በስሏል። እና ከፈለጋችሁ ቲማቲም ማድረግ ትችላላችሁ። እዚህ ላይ ቲማቲም መጨመር ትችላላችሁ እንደ እንደየፍላጎታችሁ ይኸው ደርሷል። እንደዚህ ከፈለጋችሁ ከቲማቲም ጋር አድርጋችሁ ከፈለጋችሁ ደግሞ ብቻውን ከቆስጣው ጋር አድርጋችሁ እንደዚህ ልጆቻችሁን መመገብ ትችላላችሁ። በጣም ቆንጆ ምግብ ነው። ቢ መጀመሪያ እንደ ደረቁ ነው የምታየው። እንደዚህ በጣም ቆንጆ ምግብ ነው። የልጆች በጣም አሪፍ ነው። ደረቁን ለመበላሽ መጀመሪያ በጣም ቆንጆ ምግብ ነው። ሎሚ ደግሞ ያደረኩበት ያው አሳ ምን ጊዜም ቢሆን ሲበላ ሎሚ መደረግ አለበት እና ሎሚ እንደዚህ መደረግ አለበት፣ አሳ ሲበላ ሁልጊዜ። ለዛ ነው እና እንደዚህ ደግሞ ቢኮር ሲሆን ደስ ይላል። በዛ ላይ ደግሞ የሚጎመዝዝ ነገር ልጆች ለምደው ማደግ አለባቸው እና አሁን ልጄ ከሰባት ወር ጀምሮ ሎሚ ያስቀምሳት ነበርና እንደዚህ አይነት ነገር እሺ። አመሰግናለሁ ቆንጆ እና እንደዚህ አይነት ነገር ለምደው ማደግ አለባቸው። እንደዚህ የሚጎመዝዝ ነገር ሎሚ። እና ውድ ተመልካቾቼ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ የፈጣሪ ሰላም አይለያችሁ። ሰላም ሆኑልኝ። አገራችን ኢትዮጵያን ሰላም ያደርግልን።